ሰማንያ ሺህ ብር ናት ያለችኝ፣ ዑምራ ማድረግ ፈልጋለሁ። አላህ ይዝንለት ወንድማችን ሙሐመድ ሰይድ በዘንድሮ ረመዳን መጨረሻ ዑምራ መሄድን ከመጠን በላይ ፈለገ። ብዙ ወንድሞችንም ይህንኑ አማከረ። ረባ ከአንተ እኮ አቅም የለህም፣ ዋጋውም እኮ ውድ ነው፣ አንተ ደሞ አቅም የለህም አሉት። በፍሱም አለ ሙሐመድ። ከረመዳን በኋላ ብትሄድ ይሸላል፣ ያኔ ይቀንሳል ብለው ሊያግባቡት ሞከሩ። አይሆንም፣ የረመዳን መጨረሻዎቹን ቀናት ዑምራ ነኝ አለፈርጠም ብሎ ምንድነው የመጨረሻ አደረግ ከውቆ ብለው ሲቀልዱበት፣ ያው በሉት በእሎ መለሰላችሁ ቪዛ ፍለጋ ለፋ ወጣ ወረዳ አልሐምዱሊላህ አላ ፈቀደና ህልሙ ተሳካ። ሰዎች ገንዘብ ስላላቸው ብቻ ሳይሆን ሲጠሩ ብቻ ወደሚሄዱበት ያላ ሱብሃነ ወተዓላ ቤት ሄደ። የሚወዳቸው የረሱላችን ሰለላሁ አለይሂ ወሰለም ሀገርን ረገጣ ኦምራን ፈጽሞ መዲናን ዘይሮ ወደ ሀገር ቢመለስም በድንገተኛ ህመም ወደ አፕራ ይጋር እውነትም የመጨረሻው ኦምራ ነበረች። ውስታዝ በድር ሁሴን በአባድር መስጂድ ሽኝቱ ላይ የተናገረው፣ አሰላሙ አለይኩም ወረህመቱላሂ ወበረካቴ። መቸስ የወንድማችን መሐመድ ሰይድ ሞት የሁላችንንም ቀልብ የሰበረ ሆኖ አልፏል። ልብ ሰርስሮ የሚገባ ሐዘ ወጣት መሆኑ፣ ቁርአን ሐፊዝ መሆኑ፣ አራት ልጆችን የቲም አድርጎ መሄዱ እና የመጨረሻ ተግባራቶቹና ሌሎች እንደህ ዐይነት መጠራት፣ እንደህ ዐይነት ቀጠሮ፣ እንደህ ዐይነት ሽኝት ማሜ አላህ ከሚወዳቸው ነቢይ ጋር ያድርገውና ይህን ቀጠሮ ይህን መጠራት ቀድሞ የተዘጋጀበት ይመስላል። አትሄድ ቢባልም ዘንድሮ አልቀርም በማለት የናፈቀውን የነቢዩን አገር ዘይሮ በመጣ ማግስት ቀጠሮ ደርሶ ሄደና ይሄው ዛሬ በክብር በትውልድ ከተማው ደሴ ዘመድ አዝማድ ወንድሙ ሁሉ በተገኘበት ባማረ መልኩ ተሸኝ። የማሜ መጠራት ብቻ ሳይሆን አሸኝኘቱ አስገርሞኛል። ምን አይነት የአላህ ባሪያ ቢሆን ነው ሁሉም ስለ እሱ ያነባው? የፌስቡክ ፔጁን ወደ ኋላ አንድ ዓመት ተመልሸ አየሁት። ሁሉም መልእክቶቹ ይገርማሉ። ሊም ዝግጅት እንዳደረገና መጠራቱን የሚጠባበቅ ባሪያ እንደሆነ ታዝቢያለሁ። አላህ የተደበቁ ባሪያዎች አሉት የሚባለውን አስታውሶኛል። አላህ ጀነተል ፊርደውስን ይወፍቀው። ለቤተ ዘመዱና ለቅርብ ወዳጆቹ ሁሉ አላህ ሲብሩን ይስጣችሁ። ይህ ቀጠሮ ለሁላችንም ተይዛል። አላህ ገር ያድርግልን። ጉዞችን አላህ በሚወደው መንገድና ሁኔታ ላይ ያድርግልን። እሱ ከሞተ በኋላ ብዙ ነገሮች እንደተሰማን ግልጽ ነው። የዙች ዓለም ሕይወት አጭርነት፣ ሞት ወጣት ይሁን ሽማግሌ እንደማይመርጥ ቀጠሮ እንደሌለው ለብቻ እንደሚያስቀርና ሌሎችን ነገሮች ወደ አእምሯችን የሚመላለሱ ሐሳቦችን እያብላላ እንገኛለን። ታዲያ ከወንድማችን መሐመድ ህልፈት በኋላ የተሰሙ በርካታ ልብን የሚነኩ ነገሮች እየወጡ ይገኛል። እንደሚከተለው እንመለከታቸዋለን። ዛሬ በተቀደሰው የጁሙዋ ቀን የወንድማችን ሙሐመድ ሰይድ የቀብር ሥነ ሥርዓቱ እንዳያችት በሺዎች በሚቈጠሩ ምእመናን ተፈስመዋል። ሞሐመድ ሰይድ የአራት ልጆች አባት ነው። ልጆችን የቲም አድርጎ ነው የሄደው። የሁላችንንም ድጋፍ ይፈልጋል። የቲም የሆኑ ልጆቹ የአባትነት ጣዕማቸውን ቢያቱም፣ እንደ ማኅበረሰብ አንድ ነገር ብናደርግ መልካም ነው። እናም ለየቲም ልጆቹ የምትለግሰት ስጦታ ካለ በልጆቹ ናት፣ በባለቤቱ አካውንት የምንችለውን እናይት። የአካውንት ስም ነጃት አብዱል መናም ትኃ ባለቤቱ፣ የኢትዮጵያ ንግድ ባንክ 100458278297 ባላሰቡት መንገድ ድንገት አሸልቦ ስንት ባሪያዎች ካፈር በታች ሆኖ እያየው በአይኔ እንደ ትክዳለሁ፣ መቼም ሰው ነኝና ግን ዘናጋለሁ። አንተ ያጀባሩ የከውኑ ባለቤት ሕይወትና ሞትን የተጠበቅበ፣ አላስተባብልም መልእክቱ ደርሶኛል፣ ግን ደካማነቴ እጅግ በድሎኛል። እናም አላኸይ የምልህ አደራ አንተ ዘንድ ሳልመጣ ሆኜ ባለተራ፣ የአማማቴን ነገር የስንብት ቃልን አንተ አሳምርልኝ፣ ታደግልኝ ነፍሴን። ወንድማችን አላህ በጀነቱ ያኑር። ለቤተሰብ ደኞችና ሙስሊሙ ወማ አላህ ሰብሩን ይስጣ። እኛም ያንተው ነን፣ ወደ አንተም ተመላሾች ነን።